የተከበራችሁ የቤተ ክርስቲያናችን አባላት፣ የተከበራችሁ የአብያተ ክርስቲያናት ምእመናን፣ በቅርብም በሩቁም ያላችሁ ቅዱሳን በሙሉ ዛሬ የአዳማ ታንከኛ ሙሉ ወንጌል መግለጫን በጽሑፍ እንደሚከተለው የማቀርብ ይሆናል። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተ ክርስቲያን አባል ስለሆኑት ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት ሶስት ዓመታት የቤተ ክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተ ክርስቲያን የባህሪ መለዋወጥ እና ኢ ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ተስፋ ስትገስጽ፣ ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳረታቸው ይከተሏቸዋል፣ በእነርሱም ጠንቅ የእምነት መንገድ ይሰደባል፣ ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል እንደሚል፣ በሁለተኛ ጴጥሮስ ምዕራፍ ሁለት ቁጥር ሁለት እና ሦስት ላይ እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የሥራ ፈቶችና የሐሜተኞችን ትኩረት በመሳብ ስራ ላይ በመጠመድ መጠመድ ምርጫው አድርጓል ካለምንም የነገረ መለኮት አስተውሎት መንፈሳዊ ብስለት እና የአገልግሎት ስልጠና ዘመኑ የፈጠረውን በይነመረብ በመጠቀም ከቤተ ክርስቲያናችን ትምህርትና አቋም ውጭ የሆኑ የእምነት መንገድ የሚያሰድቡ መልእክቶችን ሲያስተላልፍ ቆይቷል። በቲክቶክ በይነመረብ ላይ የኢትዮጵያ ሕገ መንግስት የሌላውን ሃይማኖትም ይሁን የሌላውን ግለሰብ የተሳደበና ያንቋሸሸ በሕግ ተጠያቂ እንደሚሆን እንደሚደነግግ እያወቀ የተለያዩ ቤተ እምነቶችን በመጥቀስ በመስደብ ቤተ ክርስቲያንንም ራሱንም ግጭትና አደጋ ውስጥ የሚከቱ ሁኔታዎች እንዲፈጠሩ ምክንያት የነበረ ሲሆን በቤተ ክርስቲያናችን ጥረት በሃይማኖት መሪዎች ይቅርታና ልበሳ